አረፍ በረፍ ነው። ቀጠሯችንን ጠብቀን መጠናል። ታንኪ ብለናል። ሰራ ይመስገን። ቆንጆ ነው፣ ቆንጆ ነው። አዎ ትንሽ እንደ ድሮ ባይሆንም ግጁ ነው። ስቱዲዮ አይደል መግባት ትችላላችሁ። ስለዚህ እናንተ ተጫወቱ ጊዜ አዎ በስነ ስርዓት ካልተለበሰ ደግሞ ለእኛ ለፎቶሹ ታይመች። ቤትን እያየት ነበር። ቆንጆ በጣም ቆንጆ ጎጆ ፎቶች ይታዩኛል። እናመሰግናል። ምን ያህል ጊዜ የሆነ እንደዚህ ፎቶ ስርት ከጀመር፣ የራሴን ከጀመርኩ ስድስት ዓመቴ ነው። አሁን መጋቢት ያለፈው ስድስት ዓመት ሞላኝ። በሰው ቤት ደግሞ አስራ ሁለት ዓመት በተለያዩ ሀገሮች ሰርቻለሁ። ከኢትዮጵያ ውጭ ሳይሆን ከኢትዮጵያ ውስጥ ከባህር ዳር ውጭ ሌላም ቦታ ነበር ስድስት ዓመት የራስን። በጣም ብዙ ዓመት አስራ ስምንት ዓመት እና በዚህ 18 ዓመት ውስጥ ምን ያክል ጥንዶችን አነስተ አልፎት አላውቅም አላቅ እንዲያው ሜቢ የኔን በአብሬጅ በወጣ አላውቅም። ብዙ ነው ማወቅ ያረግተኛል ከብዳል። ይሄን ታክል ምትለው ምን ይላል? ባመት ለምሳሌ ከሀምሳ ወይ ከመቶ ሙሽራ በላይ ላነሳ ይችላል ባመት። ታሲካ እና ሁለት ሁለቱን 50 50 እንኳን ቢሆን ከመቶ በላይ ሊሆን ይችላል። እንዲያው ዝም ብዬ ነው። ይሄ ምራ ፍሌ ስቱዲዮ ምን ይነሷ አሉ እኔ ማስተውሳቸውን ነው ስቱዲዮ ብዚ ስለም ላሉል ስለምቼ የመስኮችን ማነሳቸውን ነው ፎከስ ማድረግና ሙሉ ሰርግ የሆነውን ነው እንጂ ስቱዲዮ በጣም ብዙ ይነሳል። በጣም ብዙ ከዳን ሶስት ሁሉ የሚነሳበት ስቱዲዮ ብቻ ተነስቶ መስክ ማይነሳም አለ ማለት ነው። ሰው የሚመርጠው የትኛው ነው? የስቱዲዮ ነው፣ የመስኩ ነው የሚመርጠው? አይ ሁለቱ ነው፣ የመስክ እና የስቱዲዮ ነው የሚመርጡት። እና አሁን በዚህ ባነሳቸው ፎቶዎች በ10 ምናምን አመት ልምድ፣ መቼም የሆነ ፎቶ ሲነሳ የሆነ ነገር ይኖረዋል። አስቸጋሪ የምትለው ነገር ፎቶ ማንሳት ላይ፣ በተለይ የሰርግ ፎቶ አስቸጋሪ የምትለው ነገር አዎ የሰርግ ፎቶ ማንሳት አስቸጋሪ ነው። እውነታውን ስናወራ ከባድ ነው። እንዲሁ አቀለን የምናወራው ወይም አይነው። ሁሉም ፎቶግራፈሮች እያንዳንዱ የምታነሳቸው ፎቶዎች ከባድ ናቸው። እንዳነሳሰው እይታ ነው ፎቶ እይታ ስለሆነ ትንሽ ይከብዳል። ግን ቢሆንም እኔ በባህሪ አላውቅም። ዌዲንግን የመረጥኩበት ምክንያት ደስተኛ ነኝ። ከምበላ ከምጠጣ ይልቅ ፎቶ አንስቼ ሳይሆነው እንቅልፍ የሚይዘኝ ምናም ደስታ የሚፈጥርልኝ እና አስቸጋሪ ነው። ጸባይ ያስቸግራል። ሙሽራ በባህሪው ያው ሙሽርነት በራሱ ያነጫንጫል። ይሄ ትንሽ ከባድ ነው ለእኔ አላቅብ ከባድ ነው። ግን ከባድ ቢሆንም እኔ የሆነ ኢቨንት አንስቼ ወይም የሆነ ፎቶ ሳይ በቃ ነገሮችን እረሳቸዋለሁ። ይቆጣዋል ይሰድበዋል እኮ ራሱ። ግን ሄዳዝ በቃ ማለት ችግር የለውም ስራዬም ስለሆነ አርቱንም ሞርጆ ነው የገባሁት ስለምወደው አርቱን ስለሆነ የምፈልገው እኔ ችግር የለውም። ሰው እንደ ጸባዩ፣ እንደ ከላሩ፣ እንደ ቆመ ነው ፎቶ ታነሳለህ እና ብዙ አስቸጋሪ ነው እንዴ። ምን ፎቶ ሊነሳ ነው በሰርጉ ቀን? ለስድብ የሚያደርስ ምን ይመጣል? ምን አይነት አይ አለ እንትን ነው ይቆጣጣሉ። ወጭም አለ ታይም። አሁን በተለይ ደግሞ በሴቶች ሜካፕ ትንሽ ላግ ያደርጋሉና ታይም ይቆጣሉ። እነሱ አንተንም አለማውራት ካሜራማን ማለት በቃ አንተ እኮ እንዲህ ያልክ ምናምን አይነት ስታፍ ይመጣባሃል። ትንሽ አስቸጋሪ ነው። የሜካፕ ነገር እንኳን እኔ ራሱ አሁን ገጥሞኝ አለ። እዚህ ለመምጣት ደስ የሚለው ነገር ቀድመን ስለሆነ እዛም የያዝነው ነው ፕሮግራም፣ አረፈደብንም። እዚህ አንዳንዴ ውል ፕሮግራም መጣው ሲያሲዙ አንተን የሆነ ሰው ታያለ። ለፎቶ ሲነሱ ደግሞ ሌላ ሰው የገጠመ ሰው አለ በሜካፕ ምናምን ወይስ ብዙዎቹ ይለያያሉ። በመልክ ሲባል ይሰማሉ። እሱ ያው እኛም ሜካፕ አሁን እነሱን አንዳንድ ሜካፕሮች ማይሆን ምንድነው የሚሉት አላቅም እነሱ የሚቀቡት ነገር ፋውንዴሽን ወር ይበሉት አላቅም፣ ግን ማይሆን ለከለራቸው ማይሆን ስለሚጠቀሙ ነው እንጂ ገጥሞ እኔ ጋ መጀመሪያ ሉክ አግሪመንት ያደርጋሉ። መጣው ከስተመሮቼ ሜካፕን በራሴ ነው ጋይድ ማረጋቸው፣ ስጅስት ማረጋቸው፣ የምፈልጋቸውን ሰው ሪኮመንድ አረጋቸዋለሁ። ከዛ ውጭ ግን በተገኘው ከሰራው ሟ የኔም ስራ ይወርዳል። አይሆንም እንደሱ። አሁን እሱ ገጠመኝ አለ። አባ ምናስቀይርበት ቀን አለ አባ፣ ዝም ብሎ ኖርማል ወዳደቃ አባ ይዘው ይመጣሉ። ሜካፕ እንኳን እኔ አላስቀይርም። መጀመሪያም እጠይቃቸዋለሁ። ያ የላይቴ ዋናው ፊት ላይ ያለው ነገር ከተበላሸ ምኑን እሰራዋለሁ? ስለማልሰራ ቀድሜ ሪኮመንድ እዚህ እዚህ ቦታ ብትሰሩ ሞር ለእናንተ አሪፍ ነው። ለምን አብረውን የሚሰሩ አሉ፣ ብዙ በቤሎን፣ በሚካፐን በምንም እስከ ዛሬ እንዲሁ ስሰራ አንዱ ያጋጠመኝ የምትለው በሰርግ ፎቶ ስራ ገጠመኝ ነገር መቼም አይጠፋም። የሆነ ያ ከባድ ነው እንደ ነገርኩ የደንበኞቻችን ያው ሚስጥር አለ ስም ባንጠራም፣ ግን ከገጠመኝ ገጠመኝ ሰርግ ወደ አፋር መስመር ሄደን ነበር። ያለው የሚባል ሀገር እዛ ቆቦ፣ አላማጣ ሰራ ነበረ ተቀጥራይ እና ካለቃዬ ጋር ሄድኩት። አኔ ፎቶኔ እሱ ቪዲዮ ይዞ ነው ሄድን እና መልስ አይጠሩንም። በቃ ሙቀት እያቃጠለን ነው። እኛ ማታ ሰርተን ባይሲዚ ነው የሚመጣ ወደ ቆቦ። ስራችን ጨርሰን በቃ ዚ አናድርም ብለን ያለው ሌል ነወጣ ወደ ቆቦ መጠን እናደር። መልስ አይጠሩንም። ደ እኔ ሰዎች ብለን የመልስ ሰዓት የተለመደ ሰዓት አለ። የፎቶ መጀመሪያ የምንገናኝ ስምንት ተክሎ የስምንት ሰዓት ነው። ስንዛ በኋላ አይደውልን ሲሉ አስር ሰዓት ሆነ። ከዛ ተነስተን ደግሞ ሩቅ ነው ለመሄድ ስንደውላቸው አይነሱም። ሄድን ቀጥሎ እቃችን ሰባስበን ሄድን። ስንሄድ ተፋትተዋል። አረባክ የምር በተጋቡበት እለት ማለት ነው፣ የመልሱ ቀን በቃ ማለት ስለንሄድ ነው ተፋትተው ነው የጠበቀው ማለት። ስንጠይቅ ያው ሌላ ሌላ ጉዳይ ነው የመለሱልን። እኛም ሂሳባችንን ተቀብለን መጣን። አይ አልከፍልም አለ። አይመለከተንም እኛም ስለ እነሱ ብቻ ይመለከተን እንደዚህ ነው የመልሱ። ሁለት ፍቺ እኔ በጣም ገጥሞ ገጥሞኝ ስለማያውቅ መነሻ ምክንያታቸው ምንድን ነው? አዎ መነሻ ምክንያቱ ወርቅ በዛ ጋር ያው በትግራይና በአፋር ባህላቸው ነው። ሙሉ ወርቅ እንትን ካላላችሁልን የሚባል የሆነ ሙሉ ኮምፕሌት የሚባል ነገር አለ። አዎ ይኸው ወርቅ ሌላው አለ። ይኸው ወርቅ ይጎደላል። እና አለቃዬ ቦስ

ሉክ ፖዝ እያደረግን ነው። ፖዝ ስታደርግ እሷ እዚህ ጋር ከተከለለች ያንተ እጅ በዚህ ውስጥ ያለው ምንም አያደርግም። እጅህን በዚህ በኩል ያለው ኪስ ላይ ያስገቧልኩት ኦልሬዲ የቀኝ እጅህን እያልኩ ነው። ይሄኛውንስ በዚህኛው እኮ አወጥ ነው ይሄኛውንስ እያለኝ ነው። እና በጣም ሳኩ ሳኩአስቀምጠው በልብስ መቀየሪያ ላይ ያስቀምጠ አልኩት። እነሱም ሳቀ በጣም ማለት አይታይም። ኦልሬዲ ቆማለች ተከልሏል። እና እንደዚያ አይትገጠመ ብዙ ናቸው ገጠመዎች ግን የሰርግ በተለይ የሚደገም ነገር አለም የሰርግ ፕሮግራም ነው። እኔማ አሁን ትልቅ ስጋት አለኝ እንዶ ተቀርጾ ፋይሉ ፎቶም ቪዲዮም ሊሆን ይችላል እና ተቀርጾ ይጠፋ ይሆን የሚል ስጋት አለኝ። እና እንዲህ አይነት ነገር ገጥሞ አያውቅም፣ ጠፍቶብን። ኮራፕትም ሊሆን ይችላል። አዎ፣ ለምን? አንደኛ ሜሞሪ ኮራፕት የሚያደርገው ሜሞሪን ባለማወቅ ፒኖችን በመንካት ነው። ኮራፕትና ቆሻሻ ሲዝ ነው፣ ሌላ ነገር የለም። ኮራፕት ማለት ነው። ሶስቱን አላስነካም። ሀርድ ዲስክ ሁለት ሶስት ይይዛለው፣ ዱፕሊኬት ላፕቶፕ ላይ አስቀምጣለው። ለምሳሌ እኔ ተዘርፍ ያውቃለሁ። ዘጠኝ ሀርድ ዲስክ የኖረ ፋይል የለም። ለምሳሌ አሁን ያሉት የት ላይ ናቸው? ዲስክ ቶፕ ላይ ያሉት እና ያገኘሁት አሁን ይህን ተዘርፎ ለሰው የተሰጠ ነው ያልተሰጠ ነው። ግን ያስፈልግሀል ማይስቅ የብዙ አመት ልምድ እኮ ለዚህ ነው የሚጠቅመው። ኤክስፒሪያንስ ከወንክ ችግር የለውም። ያውኛዋ ትንሽ እንዴት ነው፣ እንደ ሰውየው ወይም እንደ ሴትየዋ ማይስቁ ይኖራሉ። ኮስተር ነው የሚመቸኝ ምናምን የሚል አለ። ስ በኮስተራነቱ እናነሳዋለን። የሚያምር ከሆነ እንግዲህ ሙሽራችን ጨርሳ ከሆነ የሰርግ ትዝታ ማስቀመጫው እንግዲህ ፎቶ ነው ይናገራል። ፎቶ የሩቅን አምጥቶ እንዲሉ ተረቱ እንግዲህ አዲስና ሕይወት የሰርግ ትዝታቸውን በፎቶ ለማስቀመጥ ሹርጉድ እያሉ ይገኛሉ። ፎቶ እየተነሱ ነው። ነገ ከነገ ወዲያ ልጆች ሲወልዱ እንዲህ ነበር የተጋባ ነው ብለው እንግዲህ፣ ዘመድ ወዳጅ ሲመጣ ደግሞ ቤታቸው የሚያሳዩት እንዲህ ነበር የጋብቻ ስነስርዓታችን ብለው የሚያስቀምጡበት ትዝታቸውን ፎቶ ቤት እየተነሱ ይገኛሉ። እነሱ የሰርግ ስነ ስርዓታቸውን ይቀጥሉ፣ ፎቶቸውን ይቀጥሉ። እኛ ግን ከወዲሁ እዚህ የነበረን የስቱዲዮ ቆይታ ልንሰናበት ነው። ስቱዲዮ ሁኜ ፕሮግራሞችን በማስታወቅ በኩል ትግስት ላቀው፣ እንዲሁም ደግሞ መረጃዎችን ወደ እናንተን በማሻገር በኩል አባይነሽ አሻግሬ አብረናችሁ ቆይታ አድርገን ነበረ። ከስቱዲዮ ወጣ ብለው ደግሞ እንደ ሙሽራና እንደ ሙሽሪት ዛሬ አዲስና ህይወትን ሆነው የእናንተን ህይወት ወደ እናንተው ሲያሻግሩ ቆይታ ያደረጉት ሰውስና ቢያዝንና ተመስገን ዳንኤል ነበሩ ሂጅራ ባንክን እጅግ አድርገን እናመሰግናለን ሳምንት እንግዲህ የተለያዩ የልፍኝ መሰናዶዎችን ይዘን እንጠብቃችኋለን እስከ ሳምንት ድረስ ሳምንቱን የውጤት የስራ የጥሩ ሳምንት እንዲሆንላችሁ ከወዲሁ እንመኛለን እስከ ሳምንት በያላችሁበት ሰላም ሁኑልን መልካም ጊዜ